ምንገኘው ከአዲስ አበባ 300 ኪሎ ሚትሮች ርቀን በኢትዮጵያ ምስራው ክፍል የሚገኘው ብቸኛው ገዳም የአሰቦ ደብሮ ወገ ቅድስ ስላሴና አቡነ ሳሙኤል አንድነት ገዳም ነው። መንገዱ በጣም ከምላችሁ በላይ እምር በጣም ነው የሚከብደው። እናም በዚህ ገዳም ውስጥ እጅግ ብዙ በርካታ ከአእምሮ በላይ የሆኑ ድንቅ ተአምራቶች የተደረጉበት ቦታ ከጀርባ የምትመለከቱት የተሰወረ የመድኃኔዓለም ቤተክርስቲያን አለ ተብሎ እዚህ ቦታ ላይ ይናገራል። በርካታ አባቶች የተሰወሩበት አስገራሚ ቦታ ነው። አባ ጸጋ የተባሉ በዚህ ዋሻ ውስጥ ለበርካታ ዓመታት የጸለዩ እንደነበር እንግዲህ ከታሪክ መስማት ችለናል። በዕለት ዓርብ በደሙ የተቀደሰበትና ይህን ታላቅ ስም ያገኘበት ከጀርባ እንደምታዩ ነው። በጣም የሚያምር እጅግ ግሩም የሆነ መልክዓ ምድር ነው። አሰቦት ገዳም የሚገኘው ምዕራብ ሐረርጌ ሚኤሶ ወረዳ አሰቦት የሚባል አካባቢ ላይ ሲሆን በአዲስ አበባ 300 ኪሎ ሜትር ርቀት ላይ ነው። አሁን በአሰቦት ደብረ ወገግና ቅድስት ስላሴ በአቡነ ሳሙኤል ገዳም እንገኛለን። ይህ ገዳም በምስራቅ ክፍል ከሚገኙት አበይት ከሚባሉ ታላቁ ገዳም ይህ ገዳም ነው። ይህ ገዳም የጻድቁ አባታችን የአቡነ ሳሙኤል ገዳም ነው። ደብረ ወገግ የሚለውን ስያሜውን የሚያገኘው ከመላእክት እንደሆነ ታሪክ ይናገራል። በበል ተመስቀል ተሰቅሎ በዕለተ ዓርብ ከቀኑ አስር ሰዓት ነበር። ዓለም በጨለማ ተይዞ ይርመሰመስ ነበር። ሰባቱ ሊቃነ መላእክት ክቡር ደሙን በብርሃን ጽዋ፣ በእሳት ጽዋ ተቀብለው የኢትዮጵያ ምድር የርጩ ሲመጡ የመጨረሻ ላይ እዚ ላይ ሲደርሱ ቅዱስ ሚካኤል ቅዱስ ኡራኤልን ደሙን ጨልጠው አለው። እዚህ ሲዘረግፈው፣ ዓለም በጨለማ ተይዞ ይርመሰመስ ሊበሰበስ ነበር ወገግ አለ ደብረ ወገግ፣ አለ ደብረ ወገግ። ማለት ትርጓሜው የብርሃን ተራራ የሚለው ነው። የሚያሳየው መንገዱ በጣም ከምላችሁ በላይ እምር፣ በጣም ነው የሚከብደው። ከመገንጠያ አስፋልት አለ። ከአስፋልቱ 15 ኪሎ ሜትሮችን ወደ ውስጥ ከገባችሁ በኋላ የተራራው ጉዞ ልክ እንደዚህ እንደምትመለከቱት ወደ አምስት ኪሎ ሜትር ወደ ላይ የምንወጣውና በጣም ከባድ ነው። በጣም ብዙ ቅዱሳን ስውራን የተሰወሩበት የቅዱሳን መሰወሪያ ወይም ደግሞ ከተለያዩ ገዳማት መጥተው የሚሰወሩበት ቦታ ነው እና ይህንን ገዳም መታችሁ እንድታዩ መልእክታችን ነው። የተመሰረተው በ14ተኛው መቶ ክፍለ ዘመን ሲሆን የመሰረቱትም አባ ሳሙኤል ዘደብረ ወገግ ከ12ቱ የአቡነ ተክለ ሃይማኖት ንቡራነ ዕድ አንዱ ናቸው። የተወለዱትም ቡልጋ ጽላልሽ በሚባል አካባቢ ሲሆን ሐምሌ አስር ቀን 1248 ዓመተ ምህረት ከአባታቸው ከእንድሪያስና ከእናታቸው አርሶኒያ ነው። አባታችን አቡነ ሳሙኤል ሁለት ገዳማትን መስርተዋል። አንዱ ደብረ ወገግ አሰቦት ሲሆን ሁለተኛው ደግሞ ደብረ ኪሩብ የሚባል ሲሆን የሚገኘውም ሚይሶ የሚባል አካባቢ በቅርብ ርቀት ላይ ነው። ይህ ቦታ እንግዲህ እንደነገርከኝ ምዕራፈ ቅዱሳን ይባላል። ምዕራፈ ቅዱሳን የተባለበትን ታሪክ ነገር አሁን እየወጣን ያለነው ከሴቶች ገዳም ከአባ ሳሙኤል ገዳም ወደ ስላሴ ገዳም እየወጣን ነው። ወደ ላይ ስንወጣ ዳገቱን መሀል ላይ ምዕራፈ ቅዱሳን የሚባላል ማለትም አባታችን ሳሙኤል ይህንን ዳገት በሚመላለሱበት ጊዜ ያው እነሱም ሰዋዊ ፍጡሩ እንደመሆናቸው ደክሟቸው እዚጋ አረፍ ያሉበት ነው እና ምእመናን ይህንን ዳገት በሚወጡበት ጊዜ እዚጋ አረፍ ብለው ይሄዳሉና ያንን የመዘከር ነው ማለት ነው ትርጉም። ይሄ ሄሮድስ ጌታ ኢየሱስ ክርስቶስን ከህጻናቱ ጋር ሊገልው በፈለገ ጊዜ አውፃኑና እናቱን ይዘ ወደ ምድረ ግብፅ ውረድ ከእግዚአብሔር የታዘዘ መልአክ መጥቶ ለአረጋዊ ዮሴፍ ነገረው። ወደ ምድረ ግብፅ ወርደዋል። ወደ ምድረ አጋዚ ኢትዮጵያ መጥተው እዚህ ላይ ሆና ኢትዮጵያን አስራት ተቀብላለች። አሁን እንግዲህ ስላሴ ገብተን ነበረ ቤተክርስቲያን ከዛ ወደ ተግባር ቤት ብገወ ብሉ በረከት ተብለን ተግባር ቤት ሄደናል። እና ተግባር ቤት እንግዲህ እንደዚህ ነው የሚቀርበው። እና በጣም የሚገርማችሁ ይሄ እንትን ነው እና መቀመጫውን ወንበር ነው መሀል ላይ የሚቀመጠውና እንጀራው በግራ እና በቀኝ ልክ እንደዚህ ይቀምጥላችኋል። እና መሀል ላይ ወጥ ደግሞ በዚህ በሰሀት ነው የመጣው። እና እንጀራውን ከዚህ የቆረሳችሁን እዚህ ጋር ነው መብት ማርያምን። በጣም የሚጣፍጥ ምግብ ነው። እንግዲህ ታች እንደምትመለከቱት ሰው ከዛ ከታች እየመጣ ነው። ሰው ገና እዛ ጋር ነው ያለው። አሁን ከዛኛው የኔን የአባትህን ሥጋ አጥሞ ወስደህ በደብረ ወገግ እንድትቀብል ለጤ አስጠራዋ። አባታችን አቡነ ሳሙኤል ዘደብረ ወገግ ያረፉት ጥቅምት 29 በኦጋዴን ዘርዘራ በተባለ ቦታ ሲሆን ከሰባት ወራትም በኋላ ሰመረ ክርስቶስ የተባለ መንፈሳዊ ልጃቸው ስጋቸውን አፍልሶ በደብረ ወገግ አሰቦት በገደሙት ገዳማቸው ትንሿ አንፃ ቤተ ክርስቲያን ውስጥ አሁን ላይ ስዕል ቤት ተብሎ በምትጠራው ቤተ መቅደስ ውስጥ አሳርፎታል። ይህ ቦታ የጻድቁ የአቡነ ሳሙኤል መካነ መቃብር ይባላል። አሁን በዚህ በቆምንበል ላይ አጽሙ ተሰብስቦ ያው እዙሁ መልሶ ተቀብሯል። ለመካነ መቃብር ብርሃን ከሰማይ ሰጥሃለሁ እንዳለ እዚያ አምላካዊ ቃል ኪዳን መሰረት አሁን ያሄደ ገለጸለት ጸጋውን፣ ክብሩ ላለው ሰው በተጋድሎ በንጽህና በቅድስና ለሚኖር ሰው ይታያል። ብርሃኑ እንደምታዩት እንግዲህ ከአንድ ኪሎ ሜትር በላይ ተጉዘን አሁን እዚህ ደርሰናል። የላይኛው የስላሴ ቤተክርስቲያን ልንደርስ እንግዲህ በጣም ጥቂት ነው የቀረን። አንዴ ነበር መንገዱ መንገዱ በጣም ፍጹም የሚያምር ደስ የሚል በጣም ነፍስንም ስጋም የሚያስደስት ቦታ ነው። ደብረ ወገግ ልዩ ናት። አንዴ ነበር መንገዱ ይህ የጣም የደክሞል። ዙሪያው በረሃ ነው። በእሳት ቀለበት የታጠረ ነው። እኛም በእግዚአብሔር ኃይል ተጠብቀን ስላሴ ቦታውን አስከብረውት እስካሁን ይኖራል። ከብዙ እግር መንገዶችና ዳገቶች በኋላ እንግዲህ ቅድስት ስላሴ ቤተ ክርስቲያን ደርሰናል። ለመጀመሪያ ጊዜ ነው ዛሬ አሰቦት ስላሴ ና አባ ሳሙኤል ገዳም የመጣሁት። ታች ያለው አባ ሳሙኤል ገዳም ከምነግራችሁ በላይ ሰላም ያለው ገዳም ነው። እንግዲህ እንደሚታወቀው ይህ ገዳም ከሶስቱ ታላላቅ ቅዱሳን ወይም ደግሞ የቅዱሳን ከተማ ከሚባሉ ከሶስቱ ገዳም አንዱ ደብረ ወገግ ነው። ይሄ አንደኛው ሀዘሎ የአቡነ አንበስ ገዳም ሲሆን፣ ሁለተኛው ደግሞ ደብረ ኪሩ የአርባቱ እንሰሳ ገዳምና እንደዚሁም ደግሞ ሶስተኛው ይሄ ደብረ ወገግ ገዳም ነው። እንዲሁም በገዳሙ ውስጥ በ16ኛው መቶ ክፍለ ዘመን በወቅቱ በተነሳው ግራኝ አህመድ የጥፋት ተልዕኮ ምክንያት በገዳሙ በስተምስራቅ ምስራቅ በኩል የሚገኘው የመድኃኔ ዓለም ቤተ ክርስቲያን ግራኝ አህመድ ሊያቃጥለው ሲመጣ ተሰውሮበታል። አሁን ይህ የምገኝበት ቦታ ከጀርባ የምትመለከቱት በአህመድ ግራኝ ወረራ ጊዜ በኢትዮጵያ የተሰወረ በርካታ ቤተክርስቲያኖችን ሲያቃጥል ወደዚህም ገዳም መጥቶ እንግዲህ ሊያቃጥለው ሲመጣ የተሰወረ የመድኃኒዓለም ቤተክርስቲያን አለ ተብሎ እዚህ ቦታ ላይ ይነገራል። ይሄ ቦታ በእውነቱ እንደሚታወቀው ታላቅ ቦታ ነው። ብዙ ቅዱሳን አባቶች የተሰወሩበት እንደዚሁም ደግሞ ስውራን ቤተክርስቲያን ያለበትና ብዙ ሊቃውንት አባቶቻችን መነኮሳት አበው ከ ስልሳ ዓመት በላይ እዚህ ቦታ ላይ በብቃትና በጸጋ ይኖሩበት ታላቅ ቦታ ነው። ይህ ቤተክርስቲያን ሲሰወርም አብሮ የተሰወሩ አባቶች እንዳለ ይነገራል። በዚህ ቦታ ላይ ከበሮ ይሰማል፣ ማህሌት ይሰማል፣ የተለያየ ስብሐት እግዚአብሔር የሚሰማበት እንዲሁም ደግሞ ማጠንት የሚሸትበት ቅዱስ ስፍራ ነው። እንደምታዩት መደብ መስሎ ተቀምጧል። እዚህ ቦታ መጥቶ የጸለየ እዚህ ቦታ መጥቶ በስምህ ለተራበ ያበላ፣ ለተጠማ ያጠጣ፣ በታረዘ ያለበሰ በስምህ መልካም ነገር ያደረገውን አምላከ ሳሙኤል እርዳኝ፣ ድረስልኝ፣ አድነኝ ብሎ የጠራኝን ሁሉ ፈጥኜ ደርስለታለሁ፣ ከመከራውም አድነዋለሁ የሚል ቃል ኪዳን ስለተሰጣቸው ጌታ ኢየሱስ ክርስቶስ፣ በገዳሙ ውስጥ በየቦታው ብዙ የሚታወቁና የማይታወቁ በርካታ ዋሻዎች ይገኛሉ። ለአብነት ያህል እኛ የጎበኘነው ዋሻ አባ ጸጋ ወይም የኔታ ሜኔታ ተውቦ ዋሻ ይባላል። ይህም ዋሻ ከስውሩ መድኃኔዓለም ቤተ ክርስቲያን ጥቂት አለፍ ብሎ ከገዳሙ በስተ ምስራቅ አካባቢ ይገኛል። በተለያዩ ጊዜያትና ወቅቶች የተለያዩ መናንያን እየመጡ ሱባኤ እንደሚይዙበትም ከገዳሙ ያገኘነው መረጃ ያመላክታል። እንግዲህ እዚህ ጋር እንደምትመለከቱት ይህ የዋሻው መግቢያ በር ነው። አሁን ላይ ለምን እንደሆነ አላቅም፣ በሩት ተዘግቷል። ላይገባ እሾክ ምናምን ተደርጎበታል። ግን ውስጡ ቤቱ እንደዚህ እንደምታዩት ላይ እንደ በር ነገርም አለው አባ ጸጋ የተባለ አባት ለበርካታ አመት እዚሁ ሲጸልዩና ሲኖሩ እንደነበር ከታሪክ መስማት ይችለናል። እና በርካታ የገዳማ አባቶች እንግዲህ እንደዛ አይነት ቦታዎችን ነው ለጸሎት የሚመርጡት ሰው ከነ ስጋው ከና አካሉ በአሁኑ ሰዓት ተሰወረ ቢባል ለሰማያኒ ይከብዳል ይሄ ግን እኛ የአይን ምስክር ነን በ1970 ከታ ምት አባ በላይ ወንድ ሚካኤል የሚባሉ ከዚህ አውድመት ላይ አሁን ከቆምንበት ተነስተው ሐምሌ ሰባት ቀን በ1972 ኑ ሰኞ ነበር የዋለው። በቅዱሳን ወስደው ተሰውረው እስካሁን። በቅዱሳን ጋር ሲሰወሩ የ88 ዓመት ሽማግሌ ነበሩ። ከሳቸው በፊቱም ከሳቸው በኋላም ብዙ ተሰውረዋል። ገዳሙ በቅዱሳን የታጀበ በቅዱሳን ከተማ ነው። አሰቦት ደብረ ገነት ቅድስት ሥላሴና አቡነ ሳሙኤል የአንድነት ገዳም በውስጡ ሁለት ገዳማን ወይም የመናንያን መኖሪያ ሲገኙ አንዱ የላይኛው ገዳም ወይም አባቶች የሚገኙበት የሥላሴ ቤተክርስቲያን የሚገኝበት የወንዶች ገዳም ሲሆን ሁለተኛው ደግሞ ታች ገዳም ወይም የአባ ሳሙኤል ታቦት የሚገኝበት የሴቶች የእናቶች ገዳም ነው። ወደዚህ መጥቶ ብዙዎች መካኖች ወልደዋል። ከትልልቅ አስከፊ በሽታ ዶክተሮች ከሚፈሩት በሽታ እየተፈወሱ ይሄዱ። ብዙም እናቃቸው፣ ወንዶችም ሴቶችም አሉ ለእኛ ጸሎት የሚያደርጉልን። በጣም የተበላሸ ውሃ ነው። ሌላ ጊዜ እንደውም ሙሉ ነበረ፣ አሁን ኦልሞስት ወደ ማለቁ ነው። ምንም የለውም ማለት ይቻላል። ምንም የመጠጥ ውሃ የለም። የመንገድ ችግር ያለው አባቶቻችን እንደተናገሩት ብዙ ችግሮች ያሉበት ገዳም ነው እና ሁላችሁም ወደዚህ ገዳም ትኩረታችሁን ብታደርጉ እንላለን። ይሄ ቦታ ልክ እንደ ዛሬዋ ያርገውና ከዚህ በፊት ከታላላቀሽ ገዳሞች አንዱ ስመጠሪ የሆነ ገዳም ነበር። አሁን ግን ብዙ ተጽዕኖ እየተደረገበት ያማንያኑም ወደዚህ ቦታ ላይ ምእመናን እንዳይመጡ ትልቅ ችግር ስለሆነ ከዚህ አንጻር ግን ይሄ ገዳም ተረስቶና እንዳልነበረ ሆኖ ይገኛል። እናም አሁን ገዳሙ ያለበት ወቅታዊ አቋም እጅግ የሚያሳስብ ደረጃ ላይ ይገኛል። እኛም በቦታው ተገኝተን ለመመልከት እንደሞከር ነው። ቦታው ላይ ምንም መሰረተ ልማት ስራዎች ባለመሰራታቸውና ገዳሙ ላይ ምንም አይነት የከርሰ ምድር ውሃ ባለመኖሩ የገዳሙ አባቶች ለመጠጥ የሚጠቀሙት የኩሬና የዝናብ ውሃ ነው። እንዲሁም አሁን የሚገኘው ኩሬ ሙሉ በሙሉ በሚባል ደረጃ በመድረቁ ገዳሙ ውስጥ ምንም አይነት የመጠጥ ውሃ የለም። ወደዚህ ለመምጣት የህዝብ በረከትን ለማግኘት ሲሻ አንደኛ የመንገድ ችግር አለ። እስካሁን በእጅ እየተጠገነ የምክንያቱ ቆይቷል። አሁን ግን ጎርፍ ሸርሽሮት ከጥቅም ውጭ አድርጎታል። በተጨማሪም በትራንስፖርት እንኳን የተወሰነ መገልገያ ቁሳቁሶችና መሰል ድጋፎችን ለገዳሙ የችግር ጊዜያት የሚውሉ ማቴሪያሎች በመኪና እንዳይገባም የገዳሙ መንገድ ሙሉ በሙሉ በሚባል ደረጃ ተበላሽቶ ከአገልግሎት ውጭ ሆኗል። እንደ ልብ ወጥቶ ገብቶ ገዳሙን ለማልማት እና ለመስራት የማይቻልበት ትልቅ ተጽዕኖ የሚያደርግ ነው። ሁልጊዜ የእሳት ሰደድና እንደዚሁም ደግሞ የሰይፍ ስለት እለት እለት የሚጠብቃቸው ገዳሞች ናቸው። እለት እለት ለሞት የተዘጋጁ መነኮሳት ናቸው በዚህ በበረሃ ውስጥ የሚኖሩትና ከዚህ አንጻር እንደ ልባቸው ወጥተው ገብተው ስራቸውን ሰርተው ህይወታቸውን ለመምራት አልቻሉም እና ምእመናን ግን የአቅማቸውን እያመጡ እዚህ ቦታ ላይ መነኮሳትን የሚረዷቸው ህዝበ ክርስቲያኑ ነው እና ይሄ ደግሞ በቂ አይደለም። ምናልባት መንገዷ የምትገባበት አንድ ስለሆነች ምዕመናን በአጋጣሚ በችግር ወይም ደግሞ በጦርነት ቢቀሩ እዚህ ቦታ ላይ ያሉ መነኮሳት በችግርና በረሃብ የሚያልቁበት ነው እና ለወደፊት ቢቻል ቋሚ ስራዎች ተሰርተውለት ለዚህ ገዳም ራሱን ችሎ የሚንቀሳቀስበት እና ከችግሮች የሚፈታበት ነገሮች ቢፈለጉለት፣ እንደ ልብ መጥተው ወረከን ለመቀ የሚፈልጉ ምዕመናን ህዝበ ክርስቲያን እየፈለጉ ሳለ የመንገዱ ሁኔታ ብዙዎችን አስቀርቷል። ከዚህ በፊት ገዳሙ በበጎ አድራጊ ገዳሙ ወዳጆች የተሠራ ቢሆንም ግን የፒስታ መንገዱ በየጊዜው በሚከሰት የተፈጥሮ ሁኔታዎችና የዝናብ መሸርሸር ተበላሽቶ አሁን ላይ ሙሉ በሙሉ በሚባል ደረጃ ተበላሽቶ ይገኛል። ስለሆነም ይህንን ቪዲዮ የምትመለከቱ በመላው ዓለም የምትገኙ የገዳሙ ወዳጆችና ደጋግ ምእመናን ብሎም የኢትዮጵያ ኦርቶዶክስ ተዋህዶ ምእመናን በሙሉ ለዚህ አንጋፋና ታላቅ ገዳም አስፈላጊውን ትብብር ታደርጉ ዘንድ መልእክታችንን አስተላልፋለን። ስለዚህ ለወደፊት ደግሞ እግዚአብሔር ቢፈቅድ ይሄ ገዳም ራሱን ችሎ ምዕመናንም አውቀውት ወደዚህ ቦታ ላይ መጥተው ይሄን ታላቅ በረከት ተካፍለው እንዲሄዱ የእግዚአብሔር ቅዱስ ፍቃዱ ቢሆን ይሄን የተቀደሰ ስፍራ መጥቶ ለመሳለምና በረከት ለማግኘት ሰዎች ከችግራቸው እንዲድኑ ለሀገርም ለወገንም ለመጸለይ እንዲችሉ ብዙዎቹ መምጣት ሲፈልጉ እንዳይመጡ ያደረጋቸው የመንገዱ ሁኔታ ርቀት ነው። ይሄ ቢሰራ ምዕመናን መጥተው በረከተ ስጋ በረከተ ሲያገኛሉ ብዬ አስባለሁ። ሰማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው